ሰላም ለእናንተ ይሁን፣ የተወደዳቸው የእግዚአብሔር ቤተሰቦች፣ እግዚአብሔር አብ ፍቅር፣ የልጁ የኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ አንድነትና ህብረት ከሁላችን ጋር ይሁን። ዛሬ ደግሞ ከእግዚአብሔር ቃል አንድ ክፍል እንመለከታለን። እንግዲህ በዮሐንስ ወንጌል ጌታ ኢየሱስ ክርስቶስ ለራሱ ከተናገራቸው በሰባት እኔነት የራሱን መለኮታዊ ባህሪያትና መለኮት መሆኑን ከገለጠባቸው መንገዶች መካከል ዛሬ እንግዲህ ሶስቱን እንመለከታለን ማለት ነው። በዮሐንስ ወንጌል ምዕራፍ 14 ቁጥር ስድስት ላይ ጌታ ኢየሱስ ክርስቶስ እንዲህ ብሎ ስለ ራሱ ይናገራል። ኢየሱስም እንዲህ ሲል መለሰለት መንገድና እውነት ህይወት ነኝ፤ በእኔ በኩል ካልሆነ በቀር ማንም ወደ አብ የሚመጣ የለም ብሎ ይናገራል። እንግዲህ በዚህ ክፍል ላይ ስንመለከት ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ላይ ራሱን በሰባት እኔዎች ሲገልጥ እንመለከታለን እና በመጽሐፍ ቅዱስ ውስጥ ደግሞ እኔ ብቻ ብሎ ማለት የሚችለው ኢየሱስ ክርስቶስ ብቻ መሆኑን እንመለከታለን። ፍጡር እኔ ብሎ ሊያወራ እንደማይችለው በዘጸአት መጽሐፍ ላይ ስንመለከት እንግዲህ የሀዌ ለሙሴ ሲገለጥለት ማን እንደሆንክ ልበላቸው ብሎ ሲናገር እኔ እኔ ነኝ ብሎ እግዚአብሔር ሲናገር ያለና የምኖር እኔ እኔ ነኝ ብሎ ሲናገር እንመለከታለን። እንግዲህ እኔ እኔ ነኝ ማለት የሚችለው እግዚአብሔር ብቻ እንደሆነ እንመለከታለን። ያ በብሉይ ኪዳን ለሙሴ የተናገረው እኔ እኔ ነኝ ያለው ዘላለማዊ የሆነው የሀዌ በአዲስ ኪዳን እንግዲህ ጌታ ኢየሱስ ክርስቶስ እኔ ብሎ ሲናገር እንመለከታለን ማለት ነው። እንግዲህ ለእግዚአብሔር እኩያ የለውም፣ ከሱ ጋር የሚስተካከል አካል፣ ከሱ ጋር ደግሞ የሚወዳደር ማንም ነገር የለምና ለራሱ ራሱ ነው። መደምደመ ለራሱ እኩያ ራሱ እግዚአብሔር ነው እና እኔ እኔ ነኝ ብሎ ማለት የሚችለው መለኮት ብቻ እንደሆነ እግዚአብሔር ብቻ እንደሆነ እንመለከታለን። ያም ደግሞ በብሉይ ኪዳን ሲናገር የነበረው አምላክ ቃል ስጋ ሆኖ ሎጎስ የነበረው ቃል ሬማ ሆኖ ስጋ ለብሶ ጌታ ኢየሱስ ክርስቶስ እኔ ብሎ ሲናገር እንመለከታለን ማለት ነው እንግዲህ ሶስት ቃላቶችን ጌታ ኢየሱስ ክርስቶስ ይናገራል እኔ መንገድ ነኝ እኔ እውነት ነኝ እኔ ደግሞ ህይወት ነኝ ብሎ ሲናገር እንመለከተዋለን እንግዲህ ያለ መንገድ መድረስ አይቻልም ያለ እውነት ደግሞ ማወቅ አይቻልም ያለ ህይወት ደግሞ መኖር እንደማይቻል ጌታ ኢየሱስ ክርስቶስ በግልጥ ይነግረናል ማለት ነው እንግዲህ እኔ እውነት ነኝ ብሎ ሲናገር እኔ መንገድ ነኝ ብሎ ሲናገር እኔ ህይወት ነኝ ብሎ ሲናገር እነዚህን ሶስት ነገሮች እንመለከታቸዋለን ማለት ነው። የእግዚአብሔር ስም የተዋረቀ ይሁን። እንግዲህ እኔ መንገድ ነኝ ብሎ ሲናገር ጌታ ኢየሱስ ክርስቶስ ከአብ ጋር የሚያገናኝ መንገድ እንደሆነ፣ ወደ እግዚአብሔር አብ መድረሻ መንገዱ ጌታ ኢየሱስ ክርስቶስ እንደሆነ እንመለከታለን ማለት ነው። ሰው በዚህ መንገድ ካልሆነ በስተቀር ወደ እግዚአብሔር አብ ከቶ ሊደርስ እንደማይችል እንመለከታለን። ሰው በኢየሱስ ክርስቶስ በኩል ብቻ እንደሆነ እግዚአብሔር አብ ጋ ሊደርስ የሚችለው እግዚአብሔር አብ ጋ መድረሻ መንገዱ ጌታ ኢየሱስ ክርስቶስ ብቻ እንደሆነ እንመለከታለን ማለት ነው። እግዚአብሔር ስም የተባረከ ይሁን። እንግዲህ አዲስ ኪዳን ላይ ካሉ እነዚህ አራት የወንጌላት መጽሐፍ መካከል ሌሎቹ ሲኖፕቲክ ጎስፕል በመባል ይታወቃሉ ይሄ የዮሐንስ ወንጌል መጽሐፍ ግን ከሶስቱ ለየት ያለ መጽሐፍ ነው። ምክንያቱም የኢየሱስ ክርስቶስን መለኮታዊ አምላክነት፣ እሱ ከዘላለም የነበረ ጌታ እንደሆነ መለኮትነቱን አግልቶና አልቆ የሚያሳየን መጽሐፍ ነው ማለት ነው። እንግዲህ ማቴዎስ ስለ ጌታ ኢየሱስ ክርስቶስ እሱ የአይሁድ ንጉስ ሊሆን የሚገባው ንጉስ ነው ብሎ ስለ ጌታ ኢየሱስ ክርስቶስ የአይሁድ ንጉስ እንደሆነ በዳዊት ዙፋን ላይ የሚቀመጥ ንጉስ እንደሆነ ስለ ንግስናው አግልቶ ሲጽፍልን እንመለከታለን። ማርቆስ ደግሞ እሱ አገልጋይ ነው ብሎ ጌታ ኢየሱስ ክርስቶስን እንደ አገልጋይ ይስለዋል። ታምራቶቹን በማጉላት ጌታ ኢየሱስ ክርስቶስ ችግረኞችን ሲረዳ፣ ለሰዎች ሲያደርግ የነበረውን ርኅራሄ በማጉላት የኢየሱስ ክርስቶስን አገልጋይነት ያሳየናል ማለት ነው። ሉቃስ ደግሞ እሱ ሰው ነው ብሎ ኢየሱስ ክርስቶስ ፍጹም ሰውነትን በደንብ አጉልቶ ያመለክተናል ማለት ነው። ዮሐንስ ደግሞ ኢየሱስ ክርስቶስ እሱ ፍጹም ሰው ብቻ ሳይሆን ከዘላለም የነበረ መለኮት ነው ብሎ የኢየሱስ ክርስቶስን መለኮትነት አግልጦ ያሳየናል ማለት ነው። እንግዲህ ያለን ወንጌል አራት አይደለም፣ አንድ ወንጌል ነው ያለን ግን በአራት አይነት እይታ ይሄ ወንጌል ተጽፎልናል ማለት ነው። የእግዚአብሔር ስም የተባረከ ይሁን። እንግዲህ መንገድ ነኝ ያለውን ሀሳብ ስንመለከት ወደ እግዚአብሔር አብ ብቸኛ መድረሻ መንገዱ ኢየሱስ ክርስቶስ እንደሆነ እንመለከታለን ማለት ነው። በምድር ላይ እንግዲህ ብዙ የሃይማኖት ሰዎች ተነስተዋል። የተነሱም ደግሞ አሉ። በእርግጠኝነት ግን እኔ ብለው ማውራት አይችሉም። ወይ እርግጠኝነት ስላልሆነ ወይ በይመስለኛል ወይ ደግሞ እርግጠኝነት ባልተሞላበት መንገድ ሲናገሩ እንመለከታለን። ግን ጌታ ኢየሱስ ክርስቶስ እርግጠኝነት በተሞላበት መንገድ ብቻ ሳይሆን እንድንከተለውና እውነት፣ መንገድ፣ ህይወት የሆነውን ጌታ እንድናውቅ ጭምር ሲያስተምረን እንመለከታለን ማለት ነው። እንግዲህ የአንዳንድ ሃይማኖት ተቋማት ላይ ያሉ ትላልቅ የሚባሉ ሰዎች እኛ እውነት አይደለንም እውነትን ፈልጉ ብለውን ያለፉ አሉ። መንገዱን ደግሞ ፈልጉ ብለውን ያለፉ ብዙ ሰዎች አሉ ማለት ነው። እና እርግጠኞች አይደሉም። መንገድ የቱ እንደሆነ፣ እውነት የቱ እንደሆነ፣ ህይወት የቱ እንደሆነ እርግጠኞች አይደሉም። ጌታ ኢየሱስ ክርስቶስ ግን ራሱን እኔ እኔ ነኝ ብሎ ሲናገር ከዘላለም የነበርኩኝ እኔ መለኮት ነኝ ብሎ የኢየሱስ ክርስቶስ መለኮት እንደሆነ በዘጸአት መጽሐፍ የተናገረው ያ የሐዌ ቃል ስጋ ለብሶ የመጣው ጌታ እንደሆነ ያ ከዘላለም በፊት የነበረው ትልቁ እግዚአብሔር ዓለማትን የፈጠረው እግዚአብሔር እሱ እንደሆነ ያመለክተናል ማለት ነው። እንግዲህ እግዚአብሔር ራሱን በእንደዚህ አይነት መንገድ ገልጿል ማለት ነው። የእግዚአብሔር ስም የተባረከ ይሁን እና እኔ መንገድ ነኝ ካል እንግዲህ ሌላው ገደል ነው ማለት ነው። አንድ መንገድ ብቻ ስለሆነ ያለው ወደ እግዚአብሔር አብ መቅረቢያው ብቸኛና ዋነኛው መንገድ ኢየሱስ ብቻ ነው። ከዚህ መንገድ ውጭ ያለው ሌላው ገደል ነው ማለት ነው። ምክንያቱም ወደ እግዚአብሔር አብ ልንደርስበት የምንችለው ብቸኛ መንገድ ኢየሱስ ይባላል። ሰው በኢየሱስ በኩል ካልሆነ ወደ እግዚአብሔር መግባት አይችልም። ደግሞ ኢየሱስ ክርስቶስን ወልድን ሳይ አብን ላይ የሚችል ማንም ሰው የለም በወልድ በኩል ስለሆነ አብን ማየት የምንችለው። የእግዚአብሔር ስም የተባረከ ይሁን። እንግዲህ መንገድ ነኝ ሲል ወደ አመድረሻው መንገድ እኔ ነኝ እያለ ነው። ሰው ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ የህይወቱ መድኃኒት የህይወቱ ቤዛ አድርጎ ሲቀበል ያን ጊዜ ወደ እግዚአብሔር መድረስ እንደሚችል እንመለከታለን። በኢየሱስ ክርስቶስ በኩል ካልሆነ ሰው ወደ እግዚአብሔር አብ መድረስ አይችልም ማለት ነው። የእግዚአብሔር ስም የተባረከ ይሁን። እንግዲህ በሁለተኛ ደረጃ ጌታ ኢየሱስ ክርስቶስ ስለራሱ እኔ እውነት ነኝ ብሎ ይናገራል። እንግዲህ እውነት ከሌለ የሰው ልጅ ማወቅ አይችልም። እግዚአብሔር አብን የምናውቅበት ብቸኛው መንገድ ኢየሱስ ይባላል። ምክንያቱም እግዚአብሔር አብን ያየው አንድስ እንኳን የለም፣ አንድ ልጁ ግን ተረከው ብሎ በመጽሐፍ እንደተጻፈልን እግዚአብሔርን የምናውቅበት ብቸኛው መንገድ ኢየሱስ ይባላል። ከኢየሱስ በቀር እግዚአብሔር አብን ማወቅ አንችልም። በኢየሱስ በኩል ነው እግዚአብሔር አብን የምናውቀው። የእግዚአብሔር ስም የተባረከ ይሁን። እንግዲህ በሶስተኛነት ደረጃ ጌታ ኢየሱስ ክርስቶስ ስለራሱ ህይወት ነኝ ብሎ ይናገራል። እንግዲህ እኔ ህይወት ነኝ ካለ ሌላው ሞት ነው ማለት ነው። ሌላው ጨለማ ነው ማለት ነው። ጌታ ኢየሱስ ክርስቶስ እኔ ብቻ ነኝ ህይወት ብሎ ይናገራል። እንግዲህ ከጨለማ ወደ ብርሃን የምንመጣበት፣ ከሞት ወደ ህይወት የምንመጣበት ብቸኛው መንገድ ኢየሱስ ይባላል። ከኢየሱስ በቀር ህይወት የለም። ከኢየሱስ በቀር ሌላው ሞት እንደሆነ እንመለከታለን ማለት ነው። እንግዲህ ኢየሱስ ክርስቶስ ራሱን ለዓለም ቤዛ አድርጎ በቀራኒው መስቀል ላይ ሲሰጥ አንድ ተራ አይሁዳዊ ሳይሆን አለማትን የፈጠረ ጌታ እንደሆነ ስለኛ ስለ ሰው ልጆች ኃጢአት፣ ደግሞ ከጨለማ ወደ ብርሃን ሊያመጣን፣ ከሞት ወደ ህይወት ሊያመጣን ራሱን ቤዛ አድርጎ በቀራኒው መስቀል ላይ ስለኛ ደሙን እንዳፈሰሰ ስጋውን እንደቆረሰ እንመለከታለን ማለት ነው። ስለዚህ የሰው ልጅ ህይወት ሊያገኝ የሚችለው በዚህ መንገድ ብቻ ነው። እሱም ህይወት የሆነውን ኢየሱስ ክርስቶስን በማመንና ኢየሱስ ክርስቶስ የህይወቱ ብቸኛ አዳኝ አድርጎ ሲቀበል ነው ማለት ነው። እንግዲህ እነዚህ የሶስት ነገሮች ጌታ ኢየሱስ ክርስቶስ በጥንቀት ስለራሱ ራሱ ሲናገር እንመለከታለን። በብሉይ ኪዳን እንግዲህ በመገናኛው ድንኳን የመጀመሪያው ይሄ አውደምረት የምንለው ወይም ደግሞ አደባባይ የምንለው አለ። ከዛ በኋላ እንግዲህ ቅድስተ ቅዱሳን ቅድስት የምንለው አለ። ከቅድስት ደግሞ ወደ ውስጥ ታቦቱ የሚቀመጥበት ቅድስተ ቅዱሳን የሚባለው አለ። እንግዲህ በጥላነት እነዚህ ነገሮች ስለ ኢየሱስ ክርስቶስ ያመለክተናል ማለት ነው። ይሄ ነገር ደግሞ አይሁዶች በደንብ ይገባቸዋል። እኔ መንገድ ነኝ፣ እኔ እውነት ነኝ፣ እኔ ህይወት ነኝ ብሎ ሲናገር እኔ የውጭ አደባባይ ነኝ፣ የውስጡ ደግሞ ቅድስት ነኝ ከዛ ደግሞ ቅድስተ ቅዱሳን ነኝ ብሎ እየነገራቸው ነው። እንግዲህ ኢየሱስ ክርስቶስ ስለራሱ እነዚህ ሶስት ነገሮች በደንብ አድርጎ ይነግረናል ማለት ነው። ሰው ወደ እግዚአብሔር አብ የሚመጣበት ብቸኛው መንገድ ኢየሱስ ክርስቶስ እንደሆነ፣ ከኢየሱስ በቀር በማንም በኩል ወደ እግዚአብሔር አብ መቅረብ እንደማይቻል፣ በመላእክት በኩል ወደ እግዚአብሔር መቅረብ እንደማይቻል፣ በቅዱሳን ሰማዕታት በኩል ወደ እግዚአብሔር መቅረብ እንደማይቻል እንመለከታለን ማለት ነው። ሰው ወደ እግዚአብሔር አብ የሚቀርብበት ብቸኛ መንገድ ኢየሱስ ይባላል። ብቸኛ መካከለኛችን የሰው ልጅ ከእግዚአብሔር ጋር ያስታረቀው ብቸኛው መንገድ ኢየሱስ ይባላል። በዚህ መንገድ ካልሆነ በስተቀር ወደ እግዚአብሔር አብ ልንቀርብ አንችልም። እውነት የሆነው ጌታ እግዚአብሔር አብን የምናውቅበት እውነት የሆነው ኢየሱስ ብቻ ነው። እንግዲህ እውነት እኔ ነኝ ካለ ሌላ ውሸት ነው ማለት ነው። ከዚህ እውነት ከሆነው ከኢየሱስ ክርስቶስ በስተቀር ውጪ በሌላ በማንም በኩል እግዚአብሔር አብን ማወቅ አንችልም። እግዚአብሔር አብን የምናውቅበት ብቸኛው መንገድ ኢየሱስ ይባላል። እግዚአብሔር ስም የተባረከ ይሁን። ሌላው እንግዲህ ህይወት ነው። ሰው የዘላለም ህይወትን የሚያገኘው በኢየሱስ ክርስቶስ በኩል ነው። በመላእክት በኩል ህይወትን ማግኘት አንችልም። በቅዱሳት በኩል ህይወትን ማግኘት አንችልም። በነቢያት በኩል ህይወትን ማግኘት አንችልም። ህይወትን የምናገኘው በኢየሱስ ክርስቶስ በኩል ብቻ ነው። የሰው ልጆችን ኃጢአት ሊያስታርቅ የሚችለው ኢየሱስ ክርስቶስ ብቻ ነው። በሰውና በእግዚአብሔር መካከል ያለው አንድ መካከለኛ ኢየሱስ ይባላል። ከእሱ በዚህ ኢየሱስ በተባለው ፍጹም ሰው ፍጹም አምላክ በሆነው ዘላለማዊ አስታራቂ በሆነው በኩል ብቻ ነው ሰው ወደ እግዚአብሔር መንግስት፣ ከሞት ወደ ህይወት መምጣት የሚችለው ማለት ነው። እንግዲህ የሰው ልጅ ኢየሱስ ክርስቶስን ካላወቅና ኢየሱስ ክርስቶስን የህይወቱ አዳኝ አድርጎ ካልተቀበለ በስተቀር የእግዚአብሔር መንግስት ሊወርስ አይችልም፣ እግዚአብሔርን አብ ደግሞ ሊያውቅ አይችልም። ስለዚህ ጌታ ኢየሱስ ክርስቶስ በእነዚህ በሶስት እኔነቶች ራሱን መለኮት መሆኑ ከእግዚአብሔር አብ ጋር የምንገናኝበት፣ እግዚአብሔር አብን ደግሞ የምናውቅበት፣ እውነት የሆነውን ጌታ የምንረዳበት፣ ህይወት የምናገኝበት መንገድ ኢየሱስ እንደሆነ እንመለከታለን ማለት ነው። የእግዚአብሔር ስም የተባረከ ይሁን። እንግዲህ ፈሪሳውያን፣ አይሁዶች ሲጠብቁ የነበሩት ከሮም አገዛዝ ስርዓት ነፃ የሚያወጣቸውን መሲ ነበር ሲጠብቁ የነበሩት። ተዋግቶ ካሉበት ባርነት ነፃ የሚያወጣቸውን መሲ ነበር ሲጠብቁ የነበሩት። ኢየሱስ ክርስቶስ ግን ሊያወጣቸው የመጣው ከሮም አገዛዝ ሳይሆን ከተቀጠረለት ጨለማ ካሉበት ጨለማ ከዘላለም ሞት ነበር። የሰው ልጆችን ነፃ ለማምጣት የወጣው ያወደቅንበት ፍርድ የመጽሐፍ ቅዱስ ላይ ሲናገር በበደላችን እና በኃጢአታችን ሙታን እንደነበርን ይነግረናል። ኤፌሶን ላይ የእግዚአብሔር ደግሞ የቁጣው ትኩሳት ሊያርፍብን እንደነበር ይነግረናል። ግን ኢየሱስ ክርስቶስ ህይወትን እንደሰጠን እንመለከታለን። ሰው ህይወትን ሊያገኝ የሚችለው በኢየሱስ ክርስቶስ በኩል ብቻ ነው። በሌላ በማንም በኩል ህይወትን ማግኘት አይቻልም። ህይወት የማገኛው ብቸኛው መንገድ ኢየሱስ ክርስቶስ ይባላል። ከዚህ መንገድ ውጭ ያለው ሞት ነው። ከዚህ መንገድ ውጭ ያለው ሌላው ገደል ነው። ከዚህ እውነት ውጭ ያለው ሌላው ውሸት እንደሆነ እንመለከታለን ማለት ነው። የእግዚአብሔር ስም የተባረከ ይሁን። እንግዲህ የዮሐንስ ወንጌል ምዕራፍ 14 ቁጥር ስድስት ላይ ስንመለከት ወደ እግዚአብሔር አብ መቅረቢያው፣ ወደ እግዚአብሔር አብ መግቢያው፣ እግዚአብሔር አብን ማወቂያው፣ ህይወትን ደግሞ የምናገኝበት ብቸኛው መንገድ ኢየሱስ ክርስቶስ እንደሆነ እንመለከታለን ማለት ነው። እንግዲህ የምትሰሙኝ ወንድሞቼ፣ የምትሰሙኝ እህቶቼ አንድ ጥሪ ላደርግላችሁ እፈልጋለሁ። ይህም ጥሪ እንግዲህ ከሞት ወደ ህይወት የሚያመጣው ከዘላለም ባርነት ወደ ዘላለም ነፃነት የሚያመጣው ኢየሱስ ክርስቶስን እንድታውቁ ጥሪ ላደርግላችሁ እፈልጋለሁ። እንግዲህ ኢየሱስ ክርስቶስን መቀበል ማለት የሆነ ተቋም የሆነ ሃይማኖት መቀየር ማለት አይደለም፣ ህይወት ማግኘት ነው። ከእግዚአብሔር ጋር መታረቅ ነው። ከጨለማ ወደ ብርሃን መምጣት ነው። ከሞት ወደ ህይወት መምጣት ነው። እንግዲህ መጽሐፍ ሲናገር ለሰው ልጅ አንድ ጊዜ ሞት ከዛ በኋላ ፍርድ ተመድቦለታል ብሎ ይናገረናል። ከሞት በኋላ እንግዲህ እድል የለም። እድል በምድር ሳለን ነው፣ እድል ህይወት እያለን ነው፣ አሁን ነው። እንግዲህ ይህንን ጥሪ ላደርግላችሁ ፈልጋለሁ። ኢየሱስ ክርስቶስን የህይወታችሁ ብቸኛ አዳኝና ብቸኛ ጌታ አድርጋችሁ እንድትቀበሉ ጥሪ ያደርግላችኋለሁ። ይህም ደግሞ የዘላለም እረፍትን የዘላለም ህይወትን ይሰጣችኋል። በኢየሱስ ክርስቶስ በኩል ብቻ ነው ሰው ወደ እግዚአብሔር ሊቀርብ የሚችለው፣ እግዚአብሔርን መንግስት ሊወርስ የሚችለው በኢየሱስ ክርስቶስ በኩል ብቻ ነው። ኢየሱስ ክርስቶስን እንግዲህ የህይወታችሁ አዳኝና የህይወታችሁ ቤዛ አድርጋችሁ እንድትቀበሉ ጥሪ አደርግላችኋለሁ። እንግዲህ በዮሐንስ ወንጌል ምዕራፍ ስድስት ላይ እንግዲህ ስለ ጌታ ኢየሱስ ክርስቶስ እሱ የህይወት እንጀራ እንደሆነ በቁጥር ሰላሳ አምስት ላይ ይነግረናል። እንግዲህ ጌታ ኢየሱስ ክርስቶስ የህይወት እንጀራ ነኝ ብሎ ሲናገር ወደ ላይ ከፍ ብለን ስንመለከት ስለተባረከ እንጀራና እንጀራ እና ከሰማይ ስለወረደው መና ያመለክተናል። እነዚህ ሁለት ነገሮች እንግዲህ ለስጋ ረፍትን ሊሰጡ ይችላሉ፣ ለስጋ ጥጋብን ሊሰጡ ይችላሉ፣ ለነፍስ ግን እርካታ ሊሰጡ አይችሉም። የነፍስ እርካታ ኢየሱስ ክርስቶስ ስለሆነ፣ ለዚህ ነው ኢየሱስ ክርስቶስ እኔ የህይወት እንጀራ ነኝ ብለው እየተናገረው። እንግዲህ የህይወት እንጀራ የሆነው የነፍስ እርካታ የሆነው የነፍስ ሙላት የሆነውን ኢየሱስ ክርስቶስን ሰብክላችኋለሁ። እንግዲህ ይሄ የነፍስ ሙላት ይሄ የነፍስ እርካታ የሆነው የጥያቄ ሁሉ መልስ የሆነው ኢየሱስ ከኃጢአታችን፣ ከባርነት፣ ከዘላለም ሞት ነፃ የሚያወጣን ይሄ ብቻ ነው። እንግዲህ ኢየሱስ ክርስቶስን ስንሰብክላችሁ የሆነ ተቋም አይደለም እንሰብክላችሁ፣ ህይወት እየሰበክንላችሁ ነው። የምትድኑበትን ህይወት የምታመልጡበትን ህይወት ከሞት የምታመልጡበትን ከጨለማ የምታመልጡበትን ከዘላለም ባርነት የምታመልጡበትን ከሲኦል የምታመልጡበት ብቸኛ መንገድ እውነት ህይወት፣ ኢየሱስ ይባላል። ወደዚህ መንገድ እንድትመጡ ከብላችኋለሁ። ወደዚህ ህይወት ወደዚህ እውነት ወደ እግዚአብሔር አብ የምትደርሱበት ብቸኛ መንገድ የዘላለምን ህይወት የምትወርሱበት ብቸኛ መንገድ ኢየሱስ ይባላል። እግዚአብሔር ስም ይባረቅ። እንግዲህ ይህንን ውሳኔ በመወሰን ኢየሱስ ክርስቶስን የህይወታችሁ ብቸኛ አዳኝ አድርጋችሁ እንድትቀበሉ ከሞት ወደ ህይወት እንድታመልጡ ጥሬን አስተላልፋለሁ ማለት ነው። የእግዚአብሔር ስም የተባረቀ ይሁን። እንግዲህ ኢየሱስ ክርስቶስ በሶስት እኔነት ራሱን ሲገልጥ እውነት መንገድና ህይወት ነኝ ብሎ ይናገራል። እንግዲህ መንገድ ነኝ ካለ ሌላው ገደል ነው ማለት ነው። እውነት ነኝ ካለ ደግሞ ሌላው የትኛውም መንገድ የትኛውም እውነት የተባለ እውነት የሚመስል ውሸት ነው ማለት ነው። እኔ ህይወት ነኝ ካለ ሌላው ሞት ነው ማለት ነው። እንግዲህ መንገድ ኢየሱስ ክርስቶስ ብቻ ነው። ወደ እግዚአብሔር አብ የምንደርስበት መንገድ እውነት ኢየሱስ ክርስቶስ ብቻ ነው። እግዚአብሔር አብን የምናውቅበት ህይወት ኢየሱስ ክርስቶስ ብቻ ነው። ከሞት የምናመልጥበት ከጨለማ ከሲኦል የምናመልጥበት ኢየሱስ ክርስቶስ ይባላል። ይህንን ክፍል ስንመለከት ኢየሱስ ክርስቶስ ፍጹም መለኮት እንደሆነ፣ እሱ የተፈጠረ ፍጡር አይደለም። ከእግዚአብሔር ዘንድ የነበረ ጆባዎች እንደሚሉት በእግዚአብሔር አስቀድሞ አለማትን ለመፍጠር የተፈጠረ አይደለም። አናሳ አምላክ አይደለም እሱ እሱ በእውነት የተወለደ እንጂ የተፈጠረ አይደለም። በመጀመሪያ ቃል ነበረ፣ ቃልም ከእግዚአብሔር ነበረ፣ ቃልም እግዚአብሔር ነበር ብሎ ይነግረናል። እንግዲህ ይሄ ቃል በመጀመሪያ የነበረው ከቅድመ ዓለም በፊት የነበረው ከዘላለም በፊት የነበረው ከታይም ኤነርጂ ውጭ የነበረው ዓለማት ሳይፈጠሩ የነበረው መለኮት የነበረው ከእግዚአብሔር ጋር የተካከለ መለኮት የነበረው ፍጹም አምላክ የነበረው ስለኛ ሲል ቃል የሆነው እግዚአብሔር ስለ እኛ ሲል ስጋ ለብሶ እንደመጣ እንመለከታለን ማለት ነው። እንግዲህ በአይሁድ ሲመላለስ እንደማንም ሰው ዝቅ ብሎና ተጎሳቅሎ ስንመለከተው እሱ አንድ ተራ ሰው አይደለም፣ ወይም አንድ የአይሁድ መንደርተኛ ሰው አይደለም። እሱ ከዘላለም የነበረ ከዘላለም ከጥንት የነበረ ዓለማት ሁሉ የፈጠረ መለኮታዊ ጌታ እንደሆነ እንመለከታለን ማለት ነው። እንግዲህ ኢየሱስ ክርስቶስ ስለኛ ዝቅ ብሎ ሰው ሆኖ መምጣቱ የሚያመለክተው እሱ አናሳ መሆኑን ሳይሆን ስለሰው ሰው ልጆች ያለውን ፍቅር እንመለከታለን ማለት ነው የእግዚአብሔር ስም የተባረቀ ይሁን እንግዲህ ከእግዚአብሔር አብ ጋር የታረቅንበት ብቸኛ መንገድ ኢየሱስ ይባላል ከሞት ወደ ህይወት የመጣንበት ከዘላለም ባርነት ወደ ዘላለም ነፃነት የመጣንበት ኢየሱስ ይባላል ከዚህ ከኢየሱስ ክርስቶስ ውጭ እውነት መንገድ ህይወት ከሆነ ውጭ ወደ እግዚአብሔር አብ ሊደርስ የሚችል ማንም የለም ጌታ ኢየሱስ ክርስቶስም ስንመለከት ላይ ቁጥር አንድ ላይ በእኔ እመኑ በአባቴ እመኑ ብሎ ሲናገር እንመለከታለን። እንግዲህ በኢየሱስ ክርስቶስ ብቻ እንደሆነ የዘላለም ህይወትን ሊሰጠን የሚችለው በሌላ በየትኛውም መንገድ ኢየሱስ ክርስቶስ ውጪ ወይም ደግሞ ከጌታ ከኢየሱስ ክርስቶስ ውጪ በየትኛውም መንገድ ወደ እግዚአብሔር አብ መድረስ እንደማይቻል ይናገረናል ማለት ነው። እንግዲህ መንገዱ ኢየሱስ ነው። በሩን እኔ ነኝ፣ በእኔ የሚገባ ቢኖር ይድናል ተብሎ እንደተጻፈ የማምለጫው መንገድ ኢየሱስ ነው። ከሞት የምናመልጥበት ከሲኦል የምናመልጥበት ብቸኛ መንገድ ኢየሱስ ይባላል። የእግዚአብሔር ስም ይባረቅ። እንግዲህ ዛሬ ጌታ ኢየሱስ ክርስቶስ ራሱን በሰባት እኔነት ወይም ደግሞ በሰባት እኔዎች ይገልጿል። ከሰባቱ ደግሞ ሶስቱን ለማየት ሞክረናል። የእግዚአብሔር ስም የተባረቀ ይሁን። ጸጋ ይብዛላችሁ። ተባረኩ።